ከመንበረ ፓትርያርክ ጠቅላይ ቤተክህነት መልስ ተሰጠ። እፎ ያስገባው ምንም አይነት ዶክመንትን ደብዳቤ ሚለው በእፎች ዙሪያ ያለ ጠቅላይ ቤተክህነት የገባ ምንም አይነት ደብዳቤ የለም። ዲያቆን ዘላለም ታዬ ያስተላለፈው ማለ ብዙ ሰው በመንፈሳዊ ሕይወት ውስጥ ለመዳን ከክርስቶስ ጋር አብሮ ለመኖር በሚያደርገው ሕይወት ውስጥ ከባድ የሚያደርገው የእምነቱና የእውቀቱ ማነስ ብቻ ሳይሆን ያንን እንዳያሳድግ ራሱን የማይፈቅዱለት ምክንያቶች መብዛታቸው የብፁህ አቡነ ገብርኤል መልእክት ዛሬም በብርካቶች ዘንድ መነጋገሪያ ርዕስ ሆኗል። እነ ቤዛ ነሻሉ ለዓለም ተብሎ አይሰበክም፣ እውነት ድንግል ማርያም ቤዛዊተ ዓለም አትባልም ወይ የሚለው ይሄ የቤተክርስቲያን አስተምሮ ነው ወይስ አይደለም የሚለውን የቤተክርስቲያን ትምህርት ከሚያስተምር ከዲያቆን ያረጋል የተገኘ መልእክት አለ። እሱ መልእክት ማለት አሁን የተነገር አለ። ከዚህ በፊት ቀድሞ እንደነዚህ አይነት መናፍቃና ካዲዎች የተላለፈ መልእክት ነበር። የስንዴ ዘለላ ናም ለክሷል ከለቅሶ ቤት እናቶች ሲመጡ ንፍሬ በናንበር ለምንድ ርካይ ስል ዋለ ስንዴ ቀሎም እናቶቻችን ዲቃውንት ናቸው። ትርጓሚውን ባያቁትም የኤማዎስ መንገደኞች የኤማዎስ መንገድ እንዴት ደስ የሚል ታሪክ መሰለሽ። ማለት ቤተክርስቲያናችን ከዳግማዊ ትንሣኤ ቀጥሎ ያለውን ሳምንት ኤማዎስ ብላ ነው የምጠራው። እሁድ እሁዶቹን አርቲስት ማክዳ ከክርስቶስ ጋር ከቤተ ክርስቲያን ጋር መጣበቅ እፎይታን ይሰጣል፣ አለች ነፍሳችን። ነገር በጣም ቦታ ሊሰጠው ይገባል። ይሄ ብዙ ጊዜ ስንኖር ስንሮጥ ስጋዊ ነገራችን ላይ ነው ፎከስ እያደረግን የምንኖረው እና ጥሩ ነው ይሁን። ግን ጊዜ ብንሰጠው ታይም ብንሰጠው የነፍሳችን ጉዳይ። ብፁዕ አቡነ ኤርሚያስ ስለ ድንግል ማርያም የተናገሩት ድንቅ መልእክት ጸጋን የተመላሽ ወይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና። ያ የሰማይ መልአክ ነው ይሄን ያለው፣ ገብርኤል ነው ይሄን ያለው። ተራ ሰው እንዳይመስላችሁ። ጸጋን የተመላሽ ወይ ደስ ይበልሽ ያልነው ከዚህ ተምረን። ውድና ክብራት ቤተሰቦች፣ እንዴት አላችሁ? እንዴት ቆያችሁ? እንዴት ሰንበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ዛሬም እንግዲህ አዲስ ጉዳይ ይዤ መጥቻለሁ ከእፎይና ብፁ አቡነ አብርሃም ጋር የተገናኘ መልእክት እንዲሁ ደግሞ ከብፁ አቡነ ገብርኤል ጋር የተነሱ ሀሳቦችን ከማርያም ቤዛነት ጋር የተነሱ ሀሳቦችንም እንዲሁም መምህራኖችንም ጨምሬ ዛሬም እንዲህ አዳዲስ ጉዳዮችን ይዤ መጥቻለሁ። ታዲያ ላይክ አድርጉ፣ ሼር አድርጉ። አንዲት ርዕሰ ጉዳይ የመዘዝን ሰፋፊ ትንታኔ የምንሰጥበትንም ያሮስሎትንም ሰብስክራይብ ማድረጋችሁ እንዳይዘነጋ በስማ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታለም ቅዱስ ስላሴ ክብር ምስጋና ይደርሰው እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት ቅዱሳን እንደ የማድረግና ክብራቸው ምስጋና ይድረሳቸው እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ድ ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ክርስቶስ ተንሰአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዘይሰ ከሆነ ፍስሐው ሰላም የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። እንግዲህ ይህ ሰላምታ ለመጪ 50 ቀናት ወይም ርደተ መንፈስ ቅዱስ ወይም በዓለ ሐምሳ እስከምንለው የሚቀጥል ነው የሚሆነው። ክርስቶስ ከሙታን ተነስቷል እያልን ሰላምታ የምንለዋወጥ ይሆናል ማለት ነው። በቅድሚያ ብፁዕ አቡነ ኤርምያስ እንዲህ አሉ። ጸጋን የተመላሹ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና፣ ያ የሰማይ መልአክ ነው ይሄን ያለው፣ ገብርኤል ነው ይሄን ያለው ተራ ሰው እንዳይመስላችሁ። ጸጋን የተመላሽ ወይ ደስ ሲበልሽ ያልነው ከዚህ ተምረን ነው። ገብርኤል አስተምሮን ነው፣ እኛ ፈጥረን እንዳይመስላችሁ። ከነቢያት ሄደህ መስክር የተባለ አይደለም። ከሰማይ ከመላእክት ወገን ገብርኤል ሄደና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አለ። እንዴት ደስ ይላል! ንጽሕት ናት፣ ቅድስት ናት። እንዴት አይነት አኗኗር እየኖረች እንደሆነም ታውቃለች። መልአኩ መጥቶ እንዲ ሲላት፣ እሬ እንደው ሔዋን እናቴን ያሳተ አባቴን አዳምን ከገነት ያስወጣ ሌላ ተቃዋሚ ጠላት ይሆን እንጂ እንዴት አይነት እጅ መንሻ ነው ይሄ? እንዴት ይገባኛል ይሄ? አለች በቅቻለሁ። ልክ ነው መልአክ ተልኮ ነው አላለችም። ኧረ አይገባኝም እኔ አይገባኝምና፣ ይሄ አይነት ሰላምታ ከየት መጣ አለች። ወረ እያ ደንገጸትም ቃሉ እንዴ ከዚህ ከንግግሩ የተነሳ ሰምታ ደነገጠች። እንዴት ይሆናል አለች። አቤት መላኩ ዝቅ ብሎ አሁንም የትፍርህ ማርያም አለ። እጅ እየነሳ እኮ ነው ዝቅ እያለ አቤት። እግዚአብሔር ካከበረ እግዚአብሔር ካከበረ ምንም ማያከብረን አለ ከሰይጣን ውጭ። ምንም ማያከብረናል። በሆነ ዝቅ እያለ በትህትና ነው። ኢትፍርሂ ማርያም እስመ ረከብኪ ሞገሰ ባሃበ እግዚአብሔር። ማርያም ሆይ ይሄን ሰላምታ በማቅረቤ አትፍሪ፣ አትፍሪ ይገባሻል። ምክንያቱም ከእግዚአብሔር ዘንድ ምን አግኝተሻልና እ ባለሟልነትን አግኝተሻልና ማርያም ሆይ አትፍሪ አለ። ባለሟልነት ማለት ምን ማለት ተቀባይነትን ተወዳጅነትን በእግዚአብሔር ዘንድ አግኝተሻልና። ምን ይበልሽ ደስ ይበልሽ፣ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አለ። እኔ እንዲህ ዝቅ ብዬ ባመሰግንሽ ደስታ ይገባሻል ብልሽ ሰላምታ ባቀር ብልሽ አይድነቅሽ በማን ዘንድ ተቀባይነትን አግኝተሻልና። አዎ እግዚአብሔር ካከበረ የማያከብር ምን አለ? እግዚአብሔር አከበረ፣ መልአክ ከሰማይ ወጥቶ ጎብድዶ ሰላም ላንቺ ይሆን አለ። እግዚአብሔር አክብሯታልና። እግዚአብሔር ያክብራችሁ። በእውነት እግዚአብሔር እንዲያከብረን ሆነን እንገኝ። እረ ይህ አይደለም ማርያም ትጸንሲ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ማለት ከሦስቱ ቅዱስ አንዱን ትወልጃለሽ ይህን ንገር ተብዬ ነው የመጣሁት ማለት እኮ ነው ወይ ግሩብ ሰላምተውታው ሲከብዳት እንዲሁ ደስ ይበልሽ ከሴቶቹ ል ተለይተሽ የተባረክሽ ነሽ የሚለው ነገር ይሄ ቃል እየከበዳት እያለ ተጸንሻለሽ ወንድ ልጅ ትወልጃለች ማለት ከሶስቱ ቅዱስ ቅዱስ ቅዱስ ቅዱስ ተብሎ ከሚመሰገነው ከሶስቱ አካል አንዱን ትወልጃለሽ ወትሰሚዮ ስሞ ኢየሱስ ስሙንም ኢየሱስ ትይዋለሽ። ትወልጃለሽ ስሙንም ኢየሱስ ትዋለሽ። ኢየሱስ ማለት ምን ማለት ነው? ምን ማለት ነው? እንግዲህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን የወለደች እመ አምላክ፣ ወላዲተ አምላክ፣ አቁራይተ ማት፣ ሰአሊተ ምሕረት፣ ቅድስተ ቅዱሳን፣ ንጽሕተ ንጹሓን ድንግል ማርያምን ብፁዕነታቸው ብፁዕ አቡነ ኤርምያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ደስ በሚያሰኝ ጥዑም አንደበታቸው ገልጠዋል። በመንፈሳዊነት የተረዳሁት እውነት ዓለም ላይ ያሉ ክህተቶች እንደ እንድርቅ አድርጎኛል ትላለች አርቲስት ማክዳ አፈወርቅ። እስኪ እናርምጣት የነፍሳችን ነገር በጣም ቦታ ሊሰጠ ይገባል። ይሄ ብዙ ጊዜ ስንኖር ስንሮጥ ስጋዊ ነገራችን ላይ ነው ፎከስ እያደረግን የምንኖረው እና ጥሩ ነው ይሁን ግን ጊዜ ብንሰጠው ታይም ብንሰጠው የነፍሳችንን ጉዳይ ምክንያቱም ትልቁ ፓርቲ ይመስለኛል ዋናው እሱ ይመስለኛል። እና ሁላችንም ቆም ብለን ነፍሳችን ምን ትፈልጋለች? ፈጣሪ እሱም ይላል በጎብዝና ጊዜ ሰማይ ቤትን ስራ ይላል። ለግ እና ደህና በሆንክበት ጊዜ በተለይ በደም አቅም ባለ ጊዜ ላይ ፈጣሪህን ማሰብ እንዳለብህ እሱም ተረድቻለሁ ያለሁ። በእረፍትም ሰላምም ከማግኘት አንጻር ብዙ ነገሮች ሞልቶ አይሞሉም። በቃ አሁን ያለው ውጥረት ጭንቀቱ አይቆምም። አይተሃል፣ በተለይ አሁን ሀገራችን ያለው ብዙ ሰው ጭንቀት አጠገብህ ይገጥመዋል መቼም እና ያሳዝናል። በቃ እናሳዝናለን በእውነት እና ሁሉም ብዙ ሰው ጋ ያለው ጭንቀት ሰው ያሳዝናል። እኔም ያንን ነገር ስላለፍኩት ይሄኛው ነገር ለእኔ ግን እረፍት ሆኖኛል። ይሄ ዓለም ላይ ያሉ ብዙ ኮተቶች እንድትንቅ ያደርጋል። ትንቃቸዋለን ኢምፖርታንት የሆነውን የሚጠቅመውን ነገር እንድትለይ ያደርጋል። በቃ አይንህን የተሻለ እንድታይ ያደርጋል። ወደ እግዚአብሔር መምጣት፣ ወደ ክርስቶስ መቅረብ፣ ወደ ቤተ ክርስቲያን እቅፍ ወደ ህብረቷ መምጣት፣ በአለም ላይ ያሉ ኮተቶችን፣ አለም የሚሰጠንን ዝባዝንኪ አላስፈላጊ የሆኑ ነገሮችን እንድንርቃቸው፣ እንድንንቃቸው ያደርገናል። ወደ እግዚአብሔር መንግስት መቅረብ፣ ወደ ቤተ ክርስቲያን መምጣት፣ ወደ ሰማያዊ ነፍስን ወደደስ ደስ ወደሚያሰኘው አለም መምጣት፣ ከእግዚአብሔር ጋር መቆናኘት እጅግ ደስ ያሰኛል። አለም ዝባዝንኬ ኮተት ናት። ነፍሳችንን የምናስጨንቀው ግን በአለም ሁካታ ውስጥ ነው በማለት አርቲስት ማክዳ አፈወርቅና የተናገረችው። ዲያቆኒ ኖክ ደግሞ የኤማውስ መንገደኞች ታሪክ በጣም ይገርመኛል ይላል። እስቲ እንከታተላቸው። እንግዲህ የኤማውስ መንገደኞችን የምናውቃቸው ከክርስቶስን ሳይ በኋላ እንግዲህ ክርስቶስ በተሰቀለ ጊዜ እንግዲህ ክርስቶስን ሰቅለውታል እንግዲህ ማነው ተስፋችን ብለው በኤማዎስ በጎዳናው ላይ ሲሄዱ የነበሩ ሁለት ሰዎች ናቸው እና በመካከላቸው ደግሞ አንድ ፈጣሬ ዓለማት ገባሬ መንክራት ልዑለ ባህርይ ቅዱስ እግዚአብሔርም ተገኝቶ አብሯቸው ሲጓዝ የነበረ ደስ የሚያሰኝ እኔ በጣም የምወደው ታሪክ ነው፣ የኤማዎስ መንገደኞች ታሪክ። እስኪ ከዲያቆን ሄኖክ ከሚጣፍጥ አንደበት ደግሞ እንዲህ እናድምጠው። ላይክና ሼር ማድረጋችሁ እንዳይዘነጋ። የኤማዎስ መንገድ እንዴት ደስ የሚል ታሪክ መሰለሽ! ማለት ቤተክርስቲያናችን ከዳግማዊ ትንሣኤ ቀጥሎ ያለውን ሳምንት ኤማዎስ ብላ ነው የምጠራው። እሁድ እሁዶቹንም በኋላ ያው እና ያን ቀን ነው የሚነበበው። ሁለት ሰዎች የትንሳኤውን የጌታን ትንሣኤ ሰምተው አልተዋጠላቸው፣ ሴቶች ነው ያሉት ብለው። ቅድም እንዳልኩሽ ከኢየሩሳሌም 12 ኪሎ ሜትር መንገድ ኤማሆስ የምትባል መንገድ አለች። መሄድ ጀመሩ። ሉቃስ እና ቀሌዮጳ ይሏቸዋል ለኛ ሊቃውንት፣ እና መንገድ እየሄዱ እያለ በቃ ተክዘው የሚያወሩት ስለ ክርስቶስ ነው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 የሚለው መዝሙር በጣም ነው ደስ የሚያሰኝና እንግዲህ ከኢየሩሳሌም አስራ ሁለት ኪሎ ሜትር ርቀት የምትገኝና ቴማውስ ሉቃስና ቀለዮጳ ይባላሉ እኒህ ሁለቱ ተስፋ ቆርጠው በቃ ያድንናል፣ ተስፋችን ነው ክርስቶስ፣ ይቤዥናል፣ ክርስቶስ እኛን ወደ ከፍታችን ይመልሰናል፣ እሱ ከሞት ሐሳር ያድንናል ብለው ተስፋ ያደረጉትን ክርስቶስ በግፍ ሰቀሉት፣ ኋላም ቀበሩት። በቃ ከዚህ በኋላ ተስፋችን ማን ነው ብለው በፍጹም ተስፋ መቁረጥ በድካም በዛለ መንፈስ ነበረ የኤማውስን ጎዳናዎች ሲራመዱ የነበሩት። አስራ ሁለት ያህል ምዕራፎችን ከኢየሩሳሌም ርቀው ሄዱ። በመካከላቸው ግን ተስፋ መቁረጣቸውን ያየ ክርስቶስ አብሯቸው ሆነ። ከዛ በኋላ ተስፋ እንዳይቆርጡ ደግሞ በቤታቸው ተገኝቶ ማዕድ ቆርሶ በሰጣቸው ጊዜ አይናቸው ተከፈተ፣ እና በጣም የምወደው ነው። ከዛ ደስ ብሏቸው ተመልሰው ወደ ኢየሩሳሌም ዜና ብስራቱን ትንሳኤውን ለመንገር እኚህ ሁለቱ ሉቃስና ቀለዮጳ መምጣታቸውን ይነግረናልና። ሁሉም ሰው የራሱ የሆነ ኤማሆስ አለው። ተስፋ የሚያስቆርጡ ነገሮች ይመጡብን ይሆን ይሆናል፣ ግን ደግሞ ተስፋ ሰጪ የሆነ ክርስቶስ ደግሞ ተስፋን ይሰጠናል። በጣም የምወደው ደስም ያሰኘኝ ክፍል ነው እና የኤማሆስ ተጓዦች የኤማሆስ መንገደኞች ታሪክ ዛሬም ሁላችንም ልንማርበት ይገባል። በእውነት ሌላው የስንዴ ዘለላ እናንሳ። እንግዲህ ሰው ካረፈ በኋላ በሀገራችን ኢትዮጵያ ባህል እንግዲህ ልክ እጃችንን ታጥበን ስንዴ ንፍሮ ማለት ነው እየወሰድን እንገባለን ወደ ተቀበረው ሰው ቤት ወይ ደግሞ ስርዓተ ቀብሩን ፈጽመን ለማስተዛዘን ወደ ቤት ስንመጣ መጀመሪያ የሚቀርብልን ውሃ ነው ከዛ እጃችንን እንታጠብና ካያችሁ በጣም ትኩረት አርጋችሁ እጅ ታጥበን ከዛ ንፍሮ ይቀርብልናል ዘግነን ነው ነፍሲ ማርያን የምንሄደው ለምንድን ነው ታውቃላችሁ ሲ ቪዲዮ ልክፈትላችሁ ከልቅሶ ቤት እናቶች ሲመጡ ንፍሮ ይበላል። ለምንድን ነው? ርካይ ስሉ ዋለር ስንዴ እናቶቻችን እናቶቻቸው ሊቃውንት ናቸው። ትርጓሚውን ባያውቁትም ስራት አረ በቃ ሊጨና ቀይ ከተሰሪ ቃ የምንፍሮ ይሰራ ነበር ይላል። አንዳ አንዳንድ ግን ምንም አይሰራም። ወይ ምንድን ነው ትምህርቱ? አንድ ሚስቴር እየሰበክን ነው ማለት ነው። ስንዴ ያለው ንፍሮ ስና ለምን መሰላቸው? ጌታችን በዮሐንስ ወንጌል ያስተማረዋል። አሁን ከዛ በኋላ አደራችሁ ስትዘግኑ ስብከት እየሰበካችሁ ነው ማለት ጌታችን በዮሐንስ ወንጌል ምዕራፍ ስ ቁጥር ሃያ አራትን የምንብለው አንዲት የስንዴ ዘለላ ካልወደቀችና ካልበሰበሰች ብቻዋን ትቀራለች፣ ከወደቀችና ከበሰበሰች ግን ብዙ ፍሬ ታፈራለች ይላል። በገጠሩ ካያችሁ ስንዴ እንዲህ፣ ስንዴ ማለት የሚዘራ ያ ስንዴ መሬት ውስጥ ገብቶ አፈር ውስጥ ይበሰብሳል ማለት ሲበሰብስ፣ ብዙ ፍሬን ይፈራል። አንዱ ክርስቲያንም እንደዛ ነው ከሞተ ብዙ ፍሬን ይዞ ይነሳት ነው። ቅዱስ ጳውሎስ በቆሮንቶስ መልክቱ ይህ ስንዴ ለትንሳያችን ማሳያ እንደሆነ አድርጎ በጣም ኢትዮጵያዊነት ይገርመኛል። ሚስጢር አለው በነገራችን ላይ ስንዴ። በሐዘን ቦታ ሄደን የምንዘግነው ስንዴ እጅግ ትልቅ ሚስጢር ያለው ነው። ትንሳኤን የሚሰብክ ነው። በነገራችን ላይ ያ ሟች ቀብረ ነው አፈር ውስጥ ከገባ በኋላ ነው ምንመጣውእና ከዛ ታጥበን ነው የምንዘግ ነው። ይሄ ምንድነው ትንሳኤ ቦታ እንዳለን ሰብካለን ነው ስንዴ የተዘራቿ አንዲቷ ዘለላ ናት አፍርታ በጣም በርካታ የምትሆነው። ያ የሞተውም ሰው በእግዚአብሔር ቤት ነው የተቀበረውም በእግዚአብሔር ቤት ነው በካህናት አባቶች ነው። እንዲሁ ደግሞ ፍሬው በዘሮቹ ይበዛሉ። እንደ ስንዴ ዘለላ በስተው ተባስተው ይታያሉ። ትንሣኤ ሙታን ደግሞ አለን እንነሳለን የሚል በጣም የሚደንቅ ስብከትን እንሰብካለን ማለት ነው። ዲያቆን ዝላለም ታዬ ሰው በመንፈሳዊ ህይወት ውስጥ ለመዳን ከክርስቶስ ጋር አብሮ ለመኖር በሚያደርገው ህይወት ውስጥ ከባድ የሚያደርገው የእምነቱና የእውቀቱ ማነስ ብቻ ሳይሆን ያንን እንዳያሳድግ ራሱ የማይፈቅዱለት ምክንያቶች መብዛታቸው። የትም ቦታ ስትገባ የሆነ ነገር አያጣህም። ልታውቅ ስትገባ አላዋቂ ነህ ውጣ ትባላል። አለማመንህን አምነህ ስትመጣ ለምን አላመንክም ትባላል። ይህን እኳ የሚያደርግህ እግዚአብሔር አይደለም። አምነናል ብለው ፐርሲቭ የሚያረጉት ሰዎች ደካማ የሆኑ ሰዎች ናቸው። እና እንደዚህ አይነት ፈተና ውስጥ ያለን ሰዎች ወቀሳዎቻቸው ከሰዎች የመነጩ ናቸው እንጂ እግዚአብሔር ሰልችቶት እኛን ላለማግኘት የሚናገራቸው ንግግሮች እንዳልሆኑ አውቀው በጣም ብንስተካከሉላችንም ጥሩ ነው እላለሁ። ነው እጅግ ቀልበጫ ያለች ደስ የምታሰኝ መልእክት ብፁ አቡነ አብርሃም የመንበረ ፓትርያሪክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እጅግ ትልቅ ስልጣን ካላቸው አባቶች ከብፁ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያሪክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ከቅዱስ ፓትሪያሪኩ ቀጥሎ ሁለተኛ ስልጣን ላይ ያሉ አባት ብፁ አቡነ አብርሃም የመንበረ ፓትሪያሪክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ናቸው። ከዛ በኋላ ነው ሌሎች ተዋርዶች የሚመጡት። ታዲያ የሰሞኑ የእፎይን ጉዳይ እናስታውሳል። አለ እፎይ ክስ ተመስርቶበት ከዛ በኋላ ክሱ ውድቅ እንደተደረገ እንደውም ከመከሰስ ወደ መክሰስ እንደተዞረና ያለዛ ክስ ደግሞ እንዲያመቸው በቋሚ ሲኖዶስ አባቶች ወስነው የብፁዕ አቡነ አብርሃምን ፊርማ ብቻ እንደሚጠባበቅ እና ብፁዕነታቸውን ደግሞ ሲጠይቁ ብፁዕ አቡነ አብርሃም አልፈረምም እንዳሉ በላይቭ ሴሽኑ እፎይ ገብቶ ተናግሯል። ብፁዕነታቸው ብፁዕ አቡነ አብርሃም እምቢ ያሉኝ ብለው ማለት እንደውም እነ ልደተ ቃል ተነስተው እንዴት የብፁዕነታቸውን ስም ትጠራለህ በሚል ሌሎች ነገሮች መነሳታቸው ይታወሳል። ያን ያን ቪዲዮዎች አቀርብላችኋለሁ አሁን የደረሰን መረጃ ምንድን ነው? ከመንበረ ፓትርያርክ ጠቅላይ ቤተክህነት እፎይ ያስገባው ምንም አይነት ዶክመንት የለም፣ እኛ የምናውቀው ምንም አይነት መረጃ የለም። እፎይ ስለሚባለው ግለሰብ እኛ የምናውቀው ነገር የለም ብለዋል። ቪዲዮ ላሳያችሁ። በእፎች ዙሪያ ለጠቅላይ ቤተ ክህነት የገባ ምንም አይነት ደብዳቤ የለም። በአንዳንድ ማህበራዊ ሚዲያዎች እፎ የተባለ የማህበራዊ ሚዲያ አንቂ ለብፁ አቡነ አብርሃም የገባ ደብዳቤ አመራር እንዳይሰጥበትና ቋሚ ሲኖዶስ ውሳኔ እንዳይሰጥበት ተደርጓል። ይህ የሆነው ደግሞ በብፁ አቡነ አብርሃም ቀጥተኛ ትእዛዝ እንደሆነ ተደርጎ በስፋት የሚሰራጨው ዜና መኖሩንና ብዙዎችን እያደናገረ መሆኑ ይታወቃል። ይሁንና ወደ ቋሚ ሲኖዶስ ሆነ ወደ ብፁ አቡነ አብርሃም እፎ የተባለ የማህበራዊ ሚዲያ አንቂ በተመለከተ በአካል ቀርቦ ምንም አይነት ማመልከቻ ያስገባ አካል አለመኖሩንና በማህበራዊ ሚዲያ በዚህ ዙሪያ ብፁዕ አቡነ አብርሃምን መሰረት በማድረግ የሚተላለፈው ዘገባ ፍጹም ሐሰተኛና መሰረተ ቢስ መሆኑን እየጠቆምን እውነትነት የሌለው መረጃን በማሰራጨት የብፁዓን አባቶችን ስም ለማጥፋትና መልካም ስማቸውን ለማጠልሸት የሚደረገው ሙከራ ሁሉ ተቀባይነት የሌለውና ሐሰት ለሆነ ምእመናንና ምእመናት ሐሰተኛ መረጃን በማሰራጨት ሊያደርጉ ከሚፈልጉት አካላት ራሳቸው ሁላችሁን እንድትጠብቁ ለማሳሰብ እንወዳለን ሲል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያሪክ ጽፈት ቤት ይህንም መግለጫ አውጥቷል። እዚህ ከመንበረ ፓትሪያሪክ ጠቅላይ ቤተ ክህነት ብፁ አቡነ አብርሃም የሚመሩት ማለት ነው። የተላለፈው መረጃ ምንድን ነው? ፎይ ያስገባው እኛ ስለ ፎ የምናውቀው አንዳች ነገር የለም የሚል ነው። በቀጣይ እንግዲህ የምናስጨምጣችሁ መረጃዎች ይኖራሉ። ሌሎች ሁለት ተከታታዩን ሀሳቦችን እናንሳ። ብፁዕ አቡነ ገብርኤል ከቅድስት ድንግል ማርያም ቤዛዊተ ዓለም አትባልም የሚሉ ሳቢዎችን ማንሳታቸው ይታወሳል። ለዛ የተሰጠውን መልስ ነው አሁን የማስደምጣችሁ። ተከታትለን እንመለስ። በቅድሚያ እንግዲህ በስፋት መልስ የሰጡት መምህራችን ዲያቆን ያረጋል አበጋዝ ናቸው። ቤዛ ኢየሱስ ክርስቶስ ብቻ ነው። አዎ ነው። ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም፣ መዋል የለበትም ይሄ ማለት ይላሉ። ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየስቶስን ቤዛነት መሻማት ነው መጋራት ነው ፖሊቴይዝም ነው አምልኮ ባዕድ ነው አምልኮ ጣዖት ነው ይላሉ። ነው ወይ ግን መጽሐፍ ቅዱስ ምን ይላል? ኦሪት ዘጸአት ምዕራፍ ሰላሳ ቁጥር 12ና 16 ላይ እንዲህ ይላል አንተ የእስራኤልን ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከእነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ስጥ የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን እንዲህ ታሪኩ ብዙ አለው ከጀርባ ወደዛ ማብራር ከገባ ውዙ ጊዜ ያልቅ በአጭሩ ግን ተቆጥረው ሁሉም አገልጋይ ስለማይሆኑ የተወሰኑት ሌዋውያን በበኩራቱና በተቆጠረው ፋንታ እንዲሆኑ ከሌዋውያኑ የተረፈውን ደግሞ እስራኤላውያን የማስተስሪያ ገንዘብ እንዲሰጡና ያ የማስተስሪያ ገንዘብ ለደብተራ ኦሪቶ አገልግሎት የሚሰጡት ቤዛ ተብሏል ምን ተባለ ቤዛ ያ ቤዛ የተባለው ምንድን ነው እስራኤላውያን የሚያወጡት ገንዘብ መዋጮ ማለት ነው ያ ገንዘብ የማስተስሪያው ገንዘብ ቤዛ ተብሏል ይሄ ማለት ይሄ ቤዛ ሰውን ከሞት ያድናል። እንደ እግዚአብሔር ያለ ነው ማለት ግን አይደለም። ምሳሌ 21 18 ላይ ሀጥ የጻድቅ ቤዛ ነው። ሀጥ የጻድቅ ምንድን ነው አለ? ቤዛ ነው። ይሄ ማለት ሀጥ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድናል ማለት ነው አይደለም። እንደዚህ አለ፣ ትረዳ ጤነኛ ሰው አይኖር፣ ግን አይግባባም። ኮንቴክስት አውት። አንድ ቃል ለብዙ ነገር ጥቅም ላይ ሊውል ይችላል። ካቴ የጻድቅ ቤዛ ነው ካለ በኋላ ቀጥሎ ዛ በደለኛ የቅንሰው ቤዛ የቅንሰው ቤዛ ነው ይላል። ስለዚህ እመቤታችን ማራ መዳኒዝ መባል የለበትም። ቤዛ መባል የለባትም። ይሄ ማለት አምልኮ ባል ነው እያሉ በእውነቱ እንደው ባልተገረ አንደበት ለምስጋና እንኳን ብቁ ባልሆነ አንደበት ደስ ዘነቀፌታ አንደበታቸውን የሚከፍቱ ሰዎች መጀመሪያ መመለስ አለባቸው። ይሄው ጽፋችኋል፣ ተናግራችኋል። ቤዛ ማንም አይባልም፣ መድኃኒት ማንም አይባልም ብላችኋል። ስለዚህ መጽሐፍ ቅዱስ ደግሞ ብዙ ነገር ቤዛ እያለን የማስተስረያ ገንዘቡን ቤዛ አለው፣ ጻድቅም ያጠ ቤዛ አለው ይቀጥላል። ታዲያ ለምን ቤዛ አለው? ይሄን መልሱ። ወለዛ ማቆም ያስፈልግ እንጂ እብድን እኮ ካላሰሩት እኮ አስተካሪ ብዙ ነገር ያጠፋል። ለሳሪያው ግን የእግዚአብሔር ቃል ያ ተሸክመናል የሚሉትን ይሄን መልስ አሉ ከምንም በላይ ያስራቸዋል። መንሳ ይኖራቸውማ ካላችሁ ያምጡ። ይቀጥላል ትንቢተ ኢሳይያስ ምዕራፍ አርባ ሦስት ቁጥር ሦስት ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ። ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል መናተቅ የሰጥቻለሁ አለ። ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል፣ ገነትን ይከፍታሉ ግብፅ ማለት ነው ለራሳቸው እንደዛ አልሆን። ግብፅ አደለም ሀሳቡ። ስለዚህ አንድ ቃል በተለያየ አግባብ ለብዙ ነገር ጥቅም አየል ይችላል። ይህ ቃል ለዚህ ብቻ ነው እያርገ ወይ እየወረድ አይነት ከፍ ዝቅ የለው አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። ብዙ ይህን የመሰሉ አሉ። የሐዋርያት ስራ 7፡35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው ማንን ማንን ነው የላከው? ሙሴን እግዚአብሔር ላኪው እግዚአብሔር ነው ታላኪው ሙሴ ነው ወደ ማን ነው የላከው ወደ ወገኖቹ ወደ እስራኤል ምን አድርጎ ላከው አለ ሹምና ቤዛ ቅዱስ እስጢፋኖስ ነው ያንን ብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ አያስፈልግም ማለት ነው ሙሴ ክርስቶስን ቤዛነት ይሻማል ማለት ነው? ረበ ጭራሽ እንዲህ ያለ አረዳድ አይደለም። እነዚህ ሰዎች የሚሉት ለመጽሐፍ ቅዱስ ባዕድ ነው። አዋልድ በየት ታልፎ መጽሐፍ ቅዱሱ እንቀበለዋለን የሚሉት እዛ አይገባቸው፣ እንዴት ብሎ ስለዚህ፣ ሙሴ ሹምና ቤዛ ተብሏል። ይህኔ መሰለ በጣም በእውነቱ ብዙ አለ። ስለዚህ አጥሶ ቤዛ ተብሏል። የማስተሰሪያ ገንዘብ ቤዛ ተብሏል። ሙሴ ቤዛ ተብሏል። እስራኤ ግብፃውያን፣ እስራኤል ቤዛ ተብሏል። ይሄ ሁሉ ቤዛ የተባለው ታዲያ ከኢየሱስ ክርስቶስ ብቸኛ ቤዛነት ጋር እንዴት ይስማማል? መጽሐፍ ቅዱስ ነው ኢየሱስ ቤዛ ነው ይላል። እውነት ነው። እነዚህ ደግሞ ቤዛዎች ናቸው ይላል። ሙሴን ቤዛ ይለዋል። እስቲ አስታርቁልን ብላችሁ ጠይቋችሁ። ይሄን መጀመሪያ ይሄን ይረዱ። እንዴት እንዴት ነው ነው እንዴት ነው ነው ነው ሰው እቀበላለህ የሚለው ሳይገባው በጣም ያሳዝነው በጣም በእውነቱ እጅግ በጣም ያሳዝናል። የብፁዕነታቸው የብፁዕ አቡነ ገብርኤልን መልስ በሚመስል ሁኔታ አስቀድሞ እንግዲህ ዲያቆን ያረጋል አበጋዝ መምህራችን ናቸው፣ ይህንን ሰፋፊ ትንታኔ የሰጡበት። ስለዚህ ሁላችሁም ሳንደናገር ብፁዕነታቸውን በክብር እያከበርን ግን ደግሞ አሰምሮቶቻቸው ትክክል እንዳልሆነ ማሳየት ደግሞ ያው ኦርቶዶክሳዊ ግዴታችን ነው፣ ከኛም ይጠበቃል። መረጃውን ስታዳርሱ ደግሞ ሌሎች መረጃዎችን እኛ ለእናንተ እናጋራለን። ውድና ክብራት ቤተሰቦች የዛሬ ቪዲዮ መረጃዎቻችን እኚህን ይመስላለሁ። እንዴት ነው ላይክ ያደረጋችሁ ነው? አረ ተው፣ ግድ የላችሁ መቶ ሺህ እንድረስ፣ ግድ የላ ተው ተው ተወረ እንተሳሰበው ግን ጥቂት ነው የቀረ ነው፣ መቶ ሺህ እንድረስ፣ ሁላችሁም ሰብስክራይብ አድርጉ። እንግዲህ ቲክቶክ ሶስት መቶ ምናምን ሺህ ያልፍናል። እዛ አምስት መቶ ለመድረስ እየተጋን ነው። ግን እዛም ገብታችሁ ተከታተሉ። አዳዲስ መረጃዎችን፣ አጫጭር እውነቶችን በዛ ለቅላችኋለሁ። ፌስቡክ፣ ቴሌግራም፣ ኢንስታግራም ደግሞ ሌሎች የሚዲያ አማራጮች ናቸው። የአሮስን ሁልጊዜ ምርጫችሁ አድርጉ። የአሮስ የእናንተ መኛም ነው። ሀገር ውስጥ ሀገር ውጭ ያላችሁ ቤተሰቦቼ ርቃችሁኛል፣ ጠፍታችኋል። ኮመንት አታደረጉም። እንደው ምን አስቀይምጓችሁ? ገብታችሁ ሁላችሁም ሰብስክራይብ አድርጉ፣ ላይክ አድርጉ። ሀሳብ አስተያየቶቻችሁን በነጻነት ስጡ። በሌሎች መረጃዎችን መለሳለሁ። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።